እናቲት ዶሮዎች እንደምትመለከቱት እንግዲህ ለጥቂ አውራ ዶሮዎቹን ሲመርጡ የሚያዩት ከአው ከወንዱ አውራ ዶሮ ላይ የሚያዩት ዋነኛ የሚባለው ፓርት ኩልኩልት ወይም ደግሞ ኮምቦ የምንለው የላይኛው የዶሮውን አካል ይሆናል ማለት ነው። የዚህ መቅላትና በጣም ትልቅ መሆን ሴቲቷን ይማረካታል፣ ፍላጎትም እንዲኖራት ያደርጋል ማለት ነው። በእርግጥ ደግሞ እነዚህ ሁለቱ ነገሮች ስንመለከት የአውራውን የፈርቲሊቲ መጠንና የህልዝ መጠንም ደግሞ ኢንዲኬት የሚያደርግም ይሆናል ማለት ነው። እንደ ምልከታም የምንወስዱበት ነው። ከዚህ በመቀጠል ታዲያ የሴቲቷን ደግሞ ኮምቦ ስንመለከት ዋነኛ ጠቅመው በተለይ መቅላቱና መተለቁ ደግሞ በኢጃኩሌሽን ጊዜ ደግሞ የምትቀበለውን የስፐርም መጠን ከ50 ፐርሰንት በላይ እንዲሆንና ፈርቲሊቲው ጥሩ ፐርሰንት እንዲኖረው ያደርጋል ማለት ነው። ወይም ደግሞ ዘር ተይዟል የምንልበት መጠን እንዲያድግ ያደርጋል። ከዚህ በመቀጠል ታዲያ እንግዲህ የአውራ ዶሮዎች ደግሞ ምርጫ መስፈርትም አለ። ለብቁ ናቸው ብቁ አይደለም የምንልበት የመጀመሪያ የእግራቸው አቀማመጥ ይሄ በተለምዶ ብራኬት የምንለው ወይም ደግሞ ይሄ ኦ ሼፕ ያለው እግር የሚኖር ከሆነ በተመሳሳይ ለዚህ ኢጃኩሌሽን የሚመረጥ አይደለም የሚፈለግ አይደለም። እድሜን በተመለከተ ደግሞ ከ23 ሳምንት በታች መሆን የለበትም ወይም ደግሞ ከአምስት ወር በላይ ያለ ዶሮ ወይም ደግሞ ይሄ ከስድስት ወር ከአንድ ሳምንት አካባቢ የሆነው ዶሮ ሊሆን ይገባል ማለት ነው። ከዚህ በተጨማሪ ታዲያ ፈሪ ሊሆንም አይገባ በተለይ ኔስቶች አካባቢ ላይ ከዚህ በተጨማሪ ደግሞ የሳልት ላይ መቀመጥ፣ የፍሎር ላይ ተቀምጦ መዋል በንክሻ ጊዜ፣ በጸብ ጊዜ ደግሞ አክቲቭ ያልሆነ ወይም ደግሞ አለርት ያልሆነ ዶሮ ለእንደዚህ አይነት ፐርፐዝ አንጠቀምበትም፣ ወይም ደግሞ በትክክል ዘር ያስይዛል ተብሎ የሚጠበቅ አይነት ዶሮ አይሆንም። ስለዚህ ከመንጋ ውስጥ ሪሙቭ ማድረግ ይኖርብናል፣ ማስወገድ ይኖርብናል። ትርፉ ኪሳራው ነው ማለት ነው። እዛ ጋር መቀመጡ ማለት ዘር ማሳይዝ ማይችልም፣ ፈሪ ነው። ከዚህ በተጨማሪ ታዲያ የሚያምር ሊሆን ይሄ ክሎኮ አካባቢ ወይም ደግሞ ፊንጢጣ የምንለው አካባቢ ላይ በጣም ሞይስቸሩ ከፍተኛ ሊሆን ይገባል። በትክክል ስፐርም ሊያወጣው ወይም ደግሞ ስፐርም ለእናቲት ዶሯ ሊለግስ ይችላል ብለን የምናስበው ሞይስቸር ሊኖረው ይገባል። እዛ ቬንት አካባቢ ወይም ደግሞ ክሎኮ የምንለው አካባቢ አካባቢ ላይ ማለት ነው። ሌላው እንግዲህ ምን ያክል አውራ ያስፈልገናል ለመንጋችን። እንግዲህ ሀበሻ ዶሮዎቹም ልሰሩ ትችላላችሁ፣ ሃይብሪዶቹንም የዚህ የሃቸሪ ቢዝነስ ላይ ልትገቡ ትችላላችሁ። ነገር ግን አውራዎች ምን ያክል ያስፈልጉናል በሚልበት በምንለው ቁጥር መሰረት ሬንጁ ከ9 እስከ 11 ፐርሰንት ነው። ወይም ደግሞ 2000 ዶሮ ብታስገቡ ከ180 እንቁላል እስከ 220 እንቁላል ገደማ ይቅርታ፣ እስከ 220 አውራ ዶሮ ያስፈልጋችኋል። ከ180 አውራ እስከ ሁለት መቶ ሀያ አውራ ድረስ ያስፈልጋቸዋል በትክክል ዘር ለማስይ ፈርቲሊቲ ሬቱን ለመጨመር ማለት ነው ከዚህ በተጨማሪ ታዲያ የምንመለከተው ጉዳይ ሌላው እንግዲህ መመልከት ያለብን ጉዳይ አውራ ዶሮዎች ከፍተኛ የ ሴክሽዋል አክቲቪቲ እንደኖራቸው የምታውቁበት አንደኛ ምልክት የሚሆነው እግራቸው ወይም ደግሞ ሻንክ የምንለው ቦታ ላይ የቅልጥም በተለምዶ የምንለው ቦታ ላይ በጣም መቅላቱ ከፍተኛ የሆነ ይሄ የሴክስ ፍላጎት ያላቸው አውራዶሮችን የምንመርጥባቸው ጊዜያቶች ናቸው። በእርግጥ ደግሞ እዚሁ ላይ አንድ ነገር ለመጨመር ያክል መቼ ሜት ቢያደርጉ ወይም ደግሞ መቼ ግንኙነት ቢፈጽሙ የበለጠ አዋጭ ነው ወይም ደግሞ በትክክል ዘር ማስያዝ ይችላሉ የሚለውን ስንመለከት ለእናት